የጌታ ጸጋ በያላችሁበት ይብዛላችሁ። የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን፣ የመጽሐፍ ቅዱስ ንባባችን መስከረም አንድ ዘፍጥረት አንድ ብሎ ጀምሮ እስከ ጳጉሜ አምስት ራእይ 22 የምናደርገው ጉዞ ዛሬ ስልሳ ስምንተኛ ቀናችን ላይ ደርሷል። በስልሳ ስምንተኛ ቀናችን የኢያሱን መጽሐፍ የመጨረሻ ክፍል ይሆናል የምናነባው፣ ከምዕራፍ 22 እስከ 24 ድረስ ያለውን አብረን እናንብብ። ኢያሱ ምዕራፍ 22 በጌታ በኢየሱስ ስም አነባለሁ። በዚያን ጊዜ እያሱ የሮቤልን ልጆችና የጋድን ልጆች የምናሴንም ነገድ እኩሌታ ጠርቶ እንዲህ አላቸው። የእግዚአብሔር ባሪያ ሙሴ ያዘዛችሁን ሁሉ ጠብቃችኋል፣ እኔም ላዘዝኳችሁ ነገር ሁሉ ታዛችኋል። ይህን ያህል ጊዜ ብዙ ጊዜ እስከ ዛሬ ድረስ ወንድሞቻችሁን አልተዋችሁም፣ የአምላካችሁንም የእግዚአብሔርን ትእዛዝ ጠብቃችኋል። አሁንም አምላካችሁ እግዚአብሔር እንደተናገራችሁ ወንድሞቻችሁን አሳርፏቸዋል። አሁን እንግዲህ ተመለሱ ወደ ቤታችሁና የእግዚአብሔር ባሪያ ሙሴ በዮርዳኖስ ማዶ ወደ ሰጣችሁ ወደ ርስታችሁ ምድር ሄዱ። ብቻ የእግዚአብሔር ባሪያ ሙሴ ያዘዛችሁን ሰላምን ትእዛዙንና ሕጉን ታደርጉ ዘንድ አምላካችሁን እግዚአብሔርን ትወዱ ዘንድ መንገዱንም ሁሉ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከእርሱም ጋር ትጠጉ ዘንድ በፍጹሙ ልባችሁ በፍጹም ነፍሳችሁ ታመልኩ ዘንድ እጅግ ተጠንቀቁ። ኢያሱ መረቃቸው፣ ሰደዳቸውም፣ ወደ ቤታቸውም ሄዱ። ለምናሴም ነገድ እኩሌታ ሙሴ በባሳን ውስጥ ርስት ሰጥቷቸው ነበረ። ለቀረው ለእኩሌታው ግን ኢያሱ በዮርዳኖስ ማዶ በምዕራብ ወገን በወንድሞቻቸው መካከል ርስት ሰጣቸው። ኢያሱም ወደ ቤታቸው በሰደዳቸው ጊዜ እንዲህ ብሎ መረቃቸው በብዙ ብልጥግና፣ በእጅግም ብዙ ከብት በብርም በወርቅም በናስም በብረትም በእጅግም ብዙ ልብስ ወደ ቤታችሁ ተመለሱ። የጠላቶቻችሁን ምርኮ ከወንድሞቻችሁ ጋር ተካፈሉ። የሮቤልም ልጆች፣ የጋድም ልጆች፣ የመናሴም ነገድ እኩሌታ ሄዱ። በሙሴም እጅ በተሰጠ በእግዚአብሔር ትእዛዝ ወደ ተቀበሏት ወደ ርስታቸው ወደ ገላአድ ምድር ይገቡ ዘንድ በከነአን ምድር ካለችው ከሴሎ ከእስራኤል ልጆች ዘንድ ተመለሱ። በከነአን ምድር ወዳለው ወደ ዮርዳኖስ አቅራቢያ በመጡ ጊዜ የሮቤል ልጆችና የጋድ ልጆች የመናሴም ነገድ እኩሌታ በዚያ በዮርዳኖስ አጠገብ ታላ መሠዊያ ሰሩ። ለእስራኤልም ልጆች እነሆ በከነአን ምድር ዳርቻ በዮርዳኖስ አጠገብ ባለው ግዛት የእስራኤል ልጆች ባሉበት ወገን የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ መሠዊያ ሰርተዋል የሚል ወሬ ደረሰላቸው። የእስራኤልም ልጆች ይህን በሰሙ ጊዜ የእስራኤል ልጆች ማህበሩ ሁሉ ወጠው እነርሱን ሊወጉ በሴሎ ተሰበሰቡ የእስራኤልም ልጆች በገላዓድ ምድር ወዳሉት ወደ ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ የካህኑን የአላዛር ልጅ ፊናሐስን ላኩ ከእርሱም ጋር አስር አለቆች ነበሩ ከእስራኤል ከየነገዱ ሁሉ አንድ አንድ የአባቶች ቤት አለቃ እያንዳንዱም በእስራኤል አላፋት መካከል በየአባቶቻቸው ቤት አለቃ ነበረ በገላዓድም ምድር ወዳሉት ወደ ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ መጡ እንዲህም ብለው ተናገሯቸው፣ የእግዚአብሔር ማህበር ሁሉ የሚለው ይህ ነው፤ ይህ በእስራኤል አምላክ ላይ ያደረጋችሁት ኃጢአት ምንድን ነው? ዛሬ እግዚአብሔርን ከመከተል ተመልሳችኋል። ዛሬም መሰዊያ በመስራታችሁ በእግዚአብሔር ላይ አምጻችኋል። እኛ እስከ ዛሬ ድረስ ከእርሱ ያልነፃንበት የፌጎር ኃጢአት ጥቂት ነውን? በእግዚአብሔር ማህበር ላይ መቅሰፍት ወረደ። እናንተ ዛሬ እግዚአብሔርን ከመከተል ትመለሳላችሁን? ዛሬ በእግዚአብሔር ላይ ብታምፁ ነገ በእስራኤል ማህበር ሁሉ ላይ ይቆጣል። ነገር ግን የርስታችሁ ምድር የረከሰ ቢመስላችሁ የእግዚአብሔርን ማደሪያ ወደሚቀመጥበት ወደ እግዚአብሔር ርስት ምድር አልፋችሁ በመካከላችን ውረሱ። ከአምላካችንም ከእግዚአብሔር መሰዊያ ሌላ ለእናንተ መሰዊያ በመስራታችሁ በእግዚአብሔርና በእኛ ላይ አታምፁ። የዛራ ልጅ አካን እርም ነገር በመውሰድ ኃጢአትን ስለሰራ በእስራኤል ማህበር ሁሉ ላይ ቁጣ አልወረደምን? እርሱም በኃጢአቱ ብቻውን አልሞተም። የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ ለእስራኤል አላፋት አለቆች እንዲህ ብለው መለሱላቸው የአማልክት አምላክ እግዚአብሔር እርሱ አውቆታል እስራኤልም ያውቀዋል። በእግዚአብሔር ላይ አምፀንና ተላልፈን እንደሆነ ዛሬ አታድነን። እግዚአብሔርን ከመከተል እንድንመለስ የሚቃጠለውን መስዋዕትና ይህል ቁርባን እንድናሳርግበት የደህንነትንም መስዋዕት እንድናቀርብበት ብለን መሰዊያ ሰርተን እንደሆነ እግዚአብሔር እርሱ ራሱ ይቀበለን። ይልቁንም ከልባችን ፍርሃት የተነሳ በሚመጣው ዘመን ልጆቻችሁ ልጆቻችንን ከእስራኤል አምላክ ከእግዚአብሔር ጋር ምን አላችሁ? እናንተ የሮቤል እና የጋድ ልጆች እግዚአብሔር በእኛና በእናንተ መካከል ዮርዳኖስን ድንበር አድርጓልና በእግዚአብሔር ዘንድ እድል ፈንታ የላችሁም ይሏቸዋል ብለን ይህን አደረግን። በዚህም ልጆቻችሁ ልጆቻችንን እግዚአብሔርን ከመፍራት ያስተዋቸዋል። ስለዚህ መሰዊያ እንስራ አለን። ነገር ግን ለሚቃጠል መስዋዕት ወይም ለሌላ መስዋዕት አይደለም። ነገር ግን በእኛና በእናንተ መካከል ከኛም በኋላ በትውልዳችንና በትውልዳችሁ መካከል በሚቃጠል መስዋዕትና በቁርባን በደህንነት መስዋዕታችን እግዚአብሔርን እናመልክ ዘንድ በሚመጣው ዘመን ልጆቻችሁ ልጆቻችንን በእግዚአብሔር ዘንድ እድል ፈንታ የላችሁም እንዳይሉ ምስክር ይሆናል። ስለዚህም አለን በሚመጣው ለኛ ወይንም ለትውልዳችን ይህንን ሲሉ፣ እኛ እነሆ አባቶቻችን ያደረጉት የእግዚአብሔር መሰዊያ ምሳሌ እዩ፣ በእኛና በእናንተ መካከል ምስክር ነው እንጂ ስለሚቃጠል መስዋዕትና ስለሌላ ሌላ መስዋዕት አይደለም እንላለን። በማደሪያው ፊት ካለው ከአምላካችን ከእግዚአብሔር መሰዊያ ሌላ ለሚቃጠል መስዋዕትና ለእህል ቁርባን ለሌላ መስዋዕት የሚሆን መሰዊያ የሰራ ነው በእግዚአብሔር ላይ በማመፅ እግዚአብሔርንም ዛሬ መከተልን ለመተው በማለት እንደሆነ ይህ ከኛ ይራቅ። ካህኑ ፊንሐስና የማህበሩ አለቆች ከእርሱ ጋር የነበሩት የእስራኤል አላፋት አለቆች የሮቤል ልጆችና የጋድ ልጆች የመናሴም ልጆች የተናገሩትን ቃል በሰሙ ጊዜ ነገሩ እጅግ ደስ አሰኛቸው። የካህኑም የአልአዛር ልጅ ፊንሐስ ለሮቤል ልጆችና ለጋድ ልጆች ለመናሴም ልጆች ይህን መተላለፍ በእግዚአብሔር ላይ አላደረጋችሁምና እግዚአብሔር በመካከላችን እንዳለ ዛሬ እናውቃለን። አሁን የእስራኤልን ልጆች ከእግዚአብሔር እጃ ደናችኋል አላቸው። የካህኑም የአልአዛር ልጅ ፊንሐስና አለቆቹ ከሮቤል ልጆችና ከጋድ ልጆች ዘንድ ከገላአድ አገር ወደ ከነአን ሀገር ወደ እስራኤል ልጆች ተመለሱ፣ ወሬም አመጡላቸው። ነገሩም የእስራኤል ልጆች ደስ አሰኘ። የእስራኤልም ልጆች እግዚአብሔርን አመሰገኑ። ከዚያም ወዲያ የሮቤል ልጆችና የጋድ ልጆች የተቀመጡባትን ምድር ያጠፉ ዘንድ ወጥተው እንዲወጓቸው አልተናገሩም። የሮቤል ልጆችና የጋድ ልጆችም እግዚአብሔር አምላክ እንደሆነ ይህ በመካከላችን ምስክር ነው ሲሉ መሰዊያውን ምስክር ብለው ጠሩት። ኢያሱ ምዕራፍ 23 እንዲህም ሆነ። ብዙ ዘመን ከሆነ በኋላ እግዚአብሔር እስራኤልን በዙሪያቸው ካሉ ጠላቶቻቸው ሁሉ ካሳረፈ በኋላ ኢያሱ በሸመገለ በድሜውን ባረጀ ጊዜ ኢያሱ እስራኤልን ሁሉ ሽማግሌዎቻቸውንም፣ አለቆቻቸውንም፣ ፈራጆቻቸውንም ሹማምቶቻቸውንም ጠርቶ እንዲህ አላቸው። እኔ ሸምግያለሁ፣ በድሜም አርጅቻለሁ። እናንተም አምላካችሁ እግዚአብሔር በእነዚህ አህዛብ ሁሉ ስለ እናንተ ያደረገውን ሁሉ አይታችኋል። ስለ እናንተ የተዋጋ እርሱ አምላካችሁ እግዚአብሔር ነው። እነሆ እኔ ካጠፋዋቸው አህዛብ ሁሉ ጋር ከዮርዳኖስ ጀምሮ በፀሐይ መግቢያ እስካለው እስከ ታላቁ ባሕር ድረስ ለነገዶቻችሁ ርስት እንዲሆኑ የቀሩትን እነዚህን አህዛብ በእጣ ከፈልኩላችሁ። አምላካችሁም እግዚአብሔር እርሱ ከፊታችሁ በብርቱ ይበትናቸዋል፣ ከፊታችሁም ያሳድዳቸዋል። አምላካችሁ እግዚአብሔር እንደተናገራችሁም ምድራቸውን ትወርሳላችሁ። ስለዚህ በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግም በጣም በርቱ። ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ። የአማልክቶቻቸውንም ስም አትጥሩ፣ አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም። እስከዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ። እግዚአብሔር ታላላቆችንና ኃይለኞችን አሕዛብ ከፊታችሁ አስወጥቷል፣ እስከዛሬም ድረስ ማንም ሊቋቋማችሁ አልቻለም። አምላካችሁ እግዚአብሔር እንደተናገራችሁ ስለ እናንተ የሚዋጋ እርሱ ነውና ከእናንተ አንዱ ሰው ሺህ ሰውን ያሳድዳል። አምላካችሁን እግዚአብሔርን ትወዱት ዘንድ ራሳችሁ እጅግ ተጠንቀቁ። እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ አሕዛብ ብትጠጉ ከእነርሱም ጋር ብትጋቡ እናንተም ወደ እነርሱ እነርሱም ወደ እናንተ ብትደራረሱ አምላካችሁ እግዚአብሔር ከሰጣችሁ ከዚች ከመልካሚቱ ምድር እስክትጠፉ ድረስ መውደቂያና ወጥመድ በጎናችሁም መግረፊያ በዓይናችሁም እሾክ ይሆኑባችኋል እንጂ አምላካችሁ እግዚአብሔር ከእንግዲህ ወዲህ እነዚህን አሕዛብ ከፊታችሁ እንዳያሳድዳቸው ፈጽማችሁ እወቁ። እነሆም ዛሬ የምድርን ሁሉ መንገድ እሄዳለሁ። እናንተም እግዚአብሔር ስለ እናንተ ከተናገረው ከመልካም ነገር ሁሉ አንድ ነገር እንዳልቀረ በልባችሁ ሁሉ በነፍሳችሁ ሙሉ እወቁ ሁሉ ደርሶላችኋል፤ ከእርሱም አንድ ነገር አልቀርም አምላካችሁ እግዚአብሔር የተናገረው መልካም ነገር ሁሉ እንደደረሰላችሁ፣ አምላካችሁ እግዚአብሔር ከሰጣችሁ ከዚች ከመልካሚቱ ምድር እናንተን እስኪያጠፋችሁ ድረስ እግዚአብሔር እንዲሁ ክፉን ነገር ሁሉ ያመጣባችኋል። አምላካችሁ እግዚአብሔር ያዘዛችሁን ቃል ኪዳን ስታፈርሱ፣ ሄዳችሁም ሌሎችን አማልክት ስታመልኩ ስትሰግዱላቸውም፣ በዚያን ጊዜ የእግዚአብሔር ቁጣ ይነድባችኋል፣ ከሰጣችሁም ከመልካሚቱ ምድር ፈጥናችሁ ትጠፋላችሁ። ኢያሱ ምዕራፍ 24 ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤልንም ሽማግሌዎች አለቆቻቸውንም ፈራጆቻቸውንም ሹማምንቶቻቸውንም ጠራ፣ እነርሱም በእግዚአብሔር ፊት ቆሙ። ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃም የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ። አባታችሁን አብርሃምን ከወንዝ ማዶ ወስጄ ለከነአን ምድር ሁሉ መራሁት፣ ዘሩንም አበዛሁት፣ ይስሐቅንም ሰጠሁት። ለይስሐቅም ያዕቆብን እና ኤሳውን ሰጠሁት። ለኤሳውም የሴርን ተራራ ርስት አድርጌ ሰጠሁት። ያዕቆብም ልጆቹም ወደ ግብፅ ወረዱ። ሙሴንና አሮንንም ላኩ፣ በመካከላቸው እንዳደረግኩት ግብፅን ቀሰፍኩ፣ ከዚያም በኋላ አወጣኋቸው። አባቶቻችሁንም ከግብፅ አወጣኋቸው፣ ወደ ባህሩም ደረሳችሁ። ግብፃውያንም አባቶቻችሁን በሰረገሎችና በፈረሰኞች እስከ ኤርትራ ባህር ድረስ አባረሯቸው። ወደ እግዚአብሔርን በጮኹ ጊዜ በእናንተና በግብፃውያን መካከል ጨለማ አደረገ፣ ባህሩንም መለሰባቸው፣ አሰጠማቸው። አይኖቻችሁም በግብፅ ያደረግኩትን አዩ። በምድረ በዳም ብዙ ጊዜ ተቀመጣችሁ። እኔም በዮርዳኖስ ማዶ ወደ ተቀመጡበት ወደ አሞራውያን ምድር አመጣኋችሁ። ከእናንተም ጋር ተዋጉ፣ አሳልፌ በእጃችሁ ሰጠኋቸው። ምድራቸው ወረሳችሁ፣ ከፊታችሁም አጠፋኋቸው። የሞዓብም ንጉሥ የሴፎር ልጅ ባላቅ ተነስቶ ከእስራኤል ጋር ተዋጋ፣ እንዲረግማችሁም የቢኦርን ልጅ በለአምን ልኮ አስጠራው። እኔ ግን በለአምን መስማት አልወደድኩም፣ እርሱም ፈጽሞ ባረካቸው። ተሻግራችሁ እኔም ከእጁ አዳንኳችሁ። ዮርዳኖስንም ተሻግራችሁ ወደ ኢያሪኮ መጣችሁ። የኢያሪኮ ሰዎች፣ አሞራዊው፣ ፌሩዛዊው፣ ከነአናዊው፣ ኬጢያዊው፣ ጌርጌሳዊው፣ ኤዊያዊው፣ ኢያቡሳዊው ተዋጓችሁ፣ አሳልፌም በእጃችሁ ሰጠኋችሁ። በፊታችሁም ተርብ ሰደድኩኝ። በሰይፍህም በቀስትህም ሳይሆን ሁለቱን የአሞራውያን ነገስታት ከፊታችሁ አሳደዳቸው። ያልደከማችሁበትን ምድር ያልሰራችኋቸውን ከተሞች ሰጠኋችሁ፣ ተቀመጣችሁባቸውም ካልተከላችኋቸው ከወይንና ከወይራ በላችሁ። እነሆ እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅም ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ሕዝቡ መልሰው እንዲህ አሉ። እግዚአብሔርን ትተን ሌሎች አማልክትን ማምለክ ከኛ ይራቅ እኛና አባቶቻችንን ከባርነት ቤት ከግብፅ ምድር ያወጣን በዓይናችንም ፊት እነዚያን ታላላቅ ተአምራት ያደረገ በሄድንባትም መንገድ ሁሉ ባለፍንባቸውም አህዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና እግዚአብሔር አህዛብን ሁሉ፣ በምድሪቱም የተቀመጡትን አሞራውያን ከፊታችን አሳደደ። ስለዚህ እርሱ አምላካችን ነውና እግዚአብሔርን እናመልካለን። ኢያሱም ህዝቡን፣ እርሱ ቅዱስ አምላክ ነውና፣ እርሱም ቀናተኛ አምላክ ነውና እግዚአብሔርን ማምለክ አትችሉም። መተላለፋችሁንና ኃጢአታችሁን ይቅር አይልም። እግዚአብሔርን ያዩታችሁ እንግዶችን አማልክት ብታመልኩ መልካም ካደረገላችሁ በኋላ ተመልሶ ክፉ ነገር ያደርግባችኋል፣ ያጠፋችሁማል አላቸው። ህዝቡም እያሱን እንዲህ አይሆን ነገር ግን እግዚአብሔርን እናመልካለን አሉት። እያሱም ህዝቡን እንድታመልኩት እናንተ እግዚአብሔርን እንደመረጣችሁ በራሳችሁ ላይ ምስክሮች ናችሁ አላቸው። እነርሱ ምስክሮች ነን አሉ። እርሱም አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክት አርቁ፣ ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አዘን ብሎ አላቸው። ህዝቡም ኢያሱን አምላካችንን እግዚአብሔርን እናመልካለን፣ ድምፁንም እንሰማለን አሉት። በዚያም ቀን ኢያሱ ከህዝቡ ጋር ቃል ኪዳን አደረገ። በሴኬም ሥርዓት እና ፍርድ አደረገላቸው። ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረችው ከአድባሩ ዛፍ በታች አቆመው። ኢያሱም ለሕዝቡ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። እንግዲህ አምላካችሁን እንዳትክዱ ይህ ምስክር ይሆንባችኋል አላቸው። ኢያሱም ሕዝቡን በእያንዳንዱ ወደ ርስቱ ሰደደ። እንዲህም ሆነ። ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው መቶ አስር ዓመት ሲሆነው ሞተ። በተራራማው በኤፍሬም አገር በጋአስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሴራ ቀበሩት። ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤልም ያደረገውን የእግዚአብሔርን ስራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩ። የእስራኤል ልጆች ከግብፅ ያወጡትን የዮሴፍን አጥንት ያዕቆብ ከሴኬም አባት ከኤሞር ልጆች በመቶ በግ በገዛው እርሻ በሴኬም ቀበሩት እርሻውም ለዮሴፍ ልጆች ርስት ሆነ የአሮንም ልጅ አላዛር ሞተ በተራራማው በኤፍሬም ሀገር ለልጁ ለፊናሃስ በተሰጠችው በጊባአ መሬት ቀበሩት ይላል የእያሱ መጽሐፍ ፍጻሜ ይህንን ይመስል ነበረ በየምሽቱ ሶስት ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ቀጥታ ስርጭት የእግዚአብሔርን ቃል በጥልቀት ስለምናጠና እዚያመታችሁ አብረን እንድናጠና ጋብዛችኋለሁኝ ጸጋ ይብዛላችሁ